ሰልጣን ትረት ሀገር በጻርካ ልማት ከተማ ደስ ይላታል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ክብርት ከንቲባ አዳነች አቤቤ የአዲስ አበባ ከተማ ከንቲባ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት ሊቀ ጳጳስ፣ የቅርሳ ቅርስ ወመዘክርና የማኅበራት ቁጥጥር ክትትል እና ማደራጃ መምሪያ የበላይ ኃላፊ፣ ብፁዓን አበው ሊቃነ ጳጳሳት ክቡራን አዲስ አበባ ከተማ መስተዳድር የሥራ ኃላፊዎች ክቡራን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የመምሪያ ኃላፊዎች በዚህ ዘርፈ ብዙ ትርጉምና ጠቀሜታ ባለው ህንፃ ምረቃና ርክብክብ መርሃ ግብር ላይ የተገኛችሁ ሁሉ እንኳን እግዚአብሔር አምላክ ለዚህ አበቃችሁ፣ እንኳን ደስ አለን፣ እንኳን ደስ አላችሁ። ክብርት ከንቲባችን እንኳን ደህና መጡልን እንኳን ለዚህ ስራ ፈጽሞ እንኳን ለዚህ አበቃዎት ሁላችንም እንኳን ለዚህ አደረሰን ለስራ የሚሆን ጊዜ የሀብት ምንጭ እውቀትና ጉልበት ተባብረው ሲገኙ ውጤት ማምጣታቸው መምጣታቸው ግድ ነው ቅንነት ትጋትና ቁርጠኝነት ባለበት ሁሉ የስራ ስኬት አለ ልማት የበጎ ሐሳብ ውጤት ነው። በበጎነት ውስጥ እውነት፣ ፍትሐዊነት፣ ቁርጠኝነት አሉ። እግዚአብሔር አምላክ ጥበብና ማስተዋልን የሰጠው ንጉሥ ሰሎሞን ይህን ሀገር ደስ የምትሰኝበትን ልማት ከጽድቅ ጋር አገናኝቶ ተናግሮታል። በጠቢቡ አነጋገር ውስጥ ጽድቅ፣ እውነትና ፍትሐዊነት ይገለጣል። ጻርቃን የሚባሉት ደግሞ ከነገርና ተንኮል ርቀው እውነትን፣ ሰላምን፣ ቅንነትን፣ ፍቅርንና መከባበርን ይዘው ስራቸውን የሚሰሩ ሰዎች ነው። ጻርቃን እውነተኞች፣ አድሎአዊነት የሌለባቸውና ትጉሃን ናቸው። በጻርቃን ወይም በእውነተኛ ሰዎች የልማት ስራ ሀገር ወይም ከተማ እንደምትጠቀም የተረጋገጠ ነው። ጠቢቡ በዚሁ ትምህርቱ ውስጥ በቅኖች በረከት ከተማ ከፍ ከፍ ትላለች፣ በሀጣን አፍ ግን ትገለበጣለች ብለዋል። መጽሐፈ ምሳሌ 11 ቁጥር 11። የሀጣን አፍ ደግሞ በጎነት የጎደለው ዘወትር ክፉ ነገርን ብቻ የሚያመነጭ በወሬ በሀሜትና በከንቱ ፍረጃ የቆመን ሰውነት ነው። በዚህ ደግሞ ሀገር ሀገርም ሆነ ከተማ ይጠፋል እንጂ አይለማም። ዛሬ በዚህ ሁኔታ እንድንሰባሰብ ምክንያት የሆነን ይህ ህንፃ ከላይ ከበጎነት ጋር የተነሱ ሀሳቦች ሁሉ ይወከሉበታል። የእውነት፣ የፍትሃዊነት፣ የአጋርነት፣ የመከባበር እና የቅንነት ውጤትም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በረጅም ዘመናት ታሪኳ ውስጥ በግልጽ የሚታይ ከመንግስት ጋር በልማት ተባባሪነትና አጋሪነት የምትታወቅ ናት። ስለዚህ ምስክር የሚሆኑ እና በቀደሙት ዘመናት የለሙ እንደ መዲናችን ሁሉ በመላዋ ኢትዮጵያ የሚገኙ የልማት ስራ ውጤቶቿ በርካታ ናቸው። ዛሬ ደግሞ ከተማችን ወደ ተሻለ ደረጃና አገልግሎት ሰጪነት ለመሸጋገር በመንግስትና በከተማ አስተዳደሩ ለተሰሩና እየተሰሩ ለሚገኙ ስራዎች ቤተ ክርስቲያናችን የልማት አጋርነቷን በግልጽ አሳይታለች፣ በማሳየትም ላይ ትገኛለች። የከተማ አስተዳደሩም እያንዳንዱን የቤተ ክርስቲያን ይዞታ በተመለከተ ከሚመለከታቸው የቤተ ክርስቲያናችን የአስተዳደር አካላት ጋር ውይይትና ምክክር በማድረግ የሚታዩና የሚጨበጡ ውጤቶችን በማስመዝገብ ላይ ይገኛል። በዚህም በልማት ለተነሱ አካባቢዎች ለፈረሱ ህንፃዎችና ቦታዎች በፍትሃዊነትና በአቀኝነት ምትክ ቦታዎች ተሰጥተውናል፣ እየተሰጠንም ይገኛል። ለዚህም ቅዱስ ቤተ ክርስቲያን ልባዊ ምስጋናዋን ታቀርባለች። ይህ ዛሬ የምንገኝበት ህንፃም የዚህ የትብብር መንፈስ የሥራ ውጤት ዋነኛ ምስክር ነው። በዚህ ቦታ የነበረው አሮጌ ህንፃ እንዲፈርስ የተደረገው ለመንገድ ሥራ ተብሎ ሲሆን እንደሆ እንደምንመለከተው አካባቢውን በሚመጥን መልኩ ሙሉ በሙሉ በከተማ አስተዳደሩ ወጪ በአጭር ጊዜ ውስጥ ተገንብቶ ልንረከበውና ልንበርቀው በክተናል። በዚህ አጋጣሚ ይህን የመሰለ ዘመናዊና ሁለገብ ህንፃ በመገንባት ላስረከቡን የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳናች አቤቤን የከተማ አስተዳደር ባለድርሻ አካላት ሁሉ እጅግ በላቀ አክብሮት ምስጋናችንን በቅድስት ቤተክርስቲያናችን ስም እና ቀርብላቸዋለን በከፍተኛ ደስታ ነው። ቤተክርስቲያን ቤተክርስቲያን አክብራችሁ መዋይለ ነዋይ ጊዜና ጉልበታችሁን ሰውታችሁ ይህን የመሰለ የቅንነትና የፍትሐዊነት ፍሬ አቅርባችኋልና እግዚአብሔር አምላክ ስራዎቻችሁን ሁሉ የተቃና ያድርግላችሁ። ቀደም ሲል በመግቢያችን ይህን ህንፃ በተመለከተ ዘርፈ ብዙ ትርጉም ያለው እንደሆነ የሚገልጽ ቃል ተናግረናል። እውነትም ይህ ህንፃ የልማት አጋርነታችን ምልክት፣ የአስተዳደሩ ፍትሐዊነት ምስክር፣ የቀጣይ ስራዎቻችን ሁኔታ የሚቃኝ የማሳሰቢያ ደወል በመሆኑ በቤተ ክርስቲያናችን ታሪክ ውስጥ በወርቅ ቀለም ተጽፏል። አሁን የምንገኝበት ጊዜ የምንገኝበት ጊዜ ቤተ ክርስቲያናችን በሙሉ አቁሟ ለልማት የተነሳችበት ጊዜ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 18 ላይ በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ ብሎ እንዳስተማረን አሁን እርፍ ጨብጠን በእርሻ ላይ ነን። በኋላችን የተውነውን ለመውሰድ አንመለስ። ስለዚህ ይህ የእውነተኛ ስራ ውጤት የሆነ ሕንፃ ጊዜውን የሚመጥን የስራ አፈጻጸም ምሳሌ ሆኖ ያገለግለናል፣ ለምንፈልገው ትብብርና እገዛን መሰረት ይሆነናል። እንደሚታወቀው የቤተ ክርስቲያናችን ትምህርት የሆነው የክርስቶስ ወንጌል ሰላም ነው። ሰላም ለስራችን አመቺ የሆኑ ሁኔታዎችን ይፈጥራል። በመሆኑ መዝሙረኛው ዳዊት ለኢየሩሳሌም ሰላምን ለምኑ፣ አንተንም ለሚወዱ ልማት ይሁን፣ በኃይል ሰላም በጌጠኛ ቤትህም ልማት ይሁን እያለ ሰላምና ልማትን በዚህ ልክ አስተሳስሮ እንደነገረን በዘመኑ ሁሉ ፍጹም ሰላምን ይሰጣ ዘንድ እግዚአብሔርን ስለምትወድ ስለ ሀገራችን ኢትዮጵያ እየጸለይን የልማት ስራችንን አጥብቀን እንቀጥላለን። ቤተ ክርስቲያናችን ለሰው ልጆች ሁለንተናዊ ደህንነት የቆመች ቀደምት መንፈሳዊ ተቋማ በመሆኗ ልጆቿ በመንፈሳዊ ሕይወታቸው የበረቱ እንዲሆኑ እንዲሆኑ በጸሎቷ በትምህርቷ አገልግሎቷን በስፋት እየሰጠች ትገኛለች። እንደዚሁም በምድራዊ ኖሯቸው በተሻለ የኢኮኖሚ ደረጃ ላይ እንዲገኙ እንደዚህ ያሉ የልማት መስኮች መስኮችን በማስፋፋት የሥራ እድሎችን መፍጠር አስፈላጊ ነው። ይህ ሲሆን ጠቢቡ እንዳለው ሀገር የምታድግበትና የጋራ ተጠቃሚነት የሚሰፍንበት ሁኔታ ይኖራል። ስለሆነም ወደፊት በስፋት የምንሳተፍበት የልማት ስራ ሁሉ የአዲስ አበባ ከተማ አስተዳደር ከንቲባ የክብርት ወይዘሮ አዳነች አቤቤ እና የካቢኔያቸው ድጋፍ እንደማይለየን እምነታችን ጽኑ ነው። ስለዚህም ይህ ህንፃ በዚህ መልኩ ተጠናቅቆ ርክብክብ እንዲፈጸም መደረጉ በራሱ ማረጋገጫ ስለሆነ፣ ክብርት ከንቲባችን በገቡት ቃል የገቡትን ቃል አክብሮ ይህን የመሰለ ዘመናዊ ህንፃ በመገንባት ቤተ ክርስቲያናችን እንድትረከብ ለማድረግ ላደረጉት ቁርጠኛ አመራር እና ስኬታማ ስራ በድጋሜ በቅድስት ቤተ ክርስቲያናችን ስም ልባዊ ምስጋናችንን እናቀርባለን። ይህን አርአያነት ያለውን ስራ መስራት በማድረግ ቤተ ክርስቲያናችን ቀጣይ የልማት ስራዎቿን በስኬት ለመፈጸም ያላትን ቁርጠኝነት በዚሁ አጋጣሚ ለመግለጽ ለመግለጽ እወዳለሁ። የቅዱስነታቸው የብፁዕ ወቅዱስ አባታችን ቡራኬ ይድረሳል።

እንደምን አረፈራችሁ? እንኳን ለዚህ ሀበቃን ተበሳይ ነው ተሀሳይ ነ በኩሉ እንግዲህ ቤቱን አይተን ይህንን አዲስ ህንፃ ከነበረው እኳ የነበረው የድሮውን ብዙም አላውቀውም፣ ግን እንደዚህ ታድሶ እንደዚህ በአእምሮ የተሰራውን ህንፃ ለመመረቅ በዚህ ተገኝተናል። ይህንንም በእውነቱ በጣም የሚያስመሰግን ለቤተ ለቤተክርስቲያናችን አገልግሎት የሚውል ዋጋ የሚያወጣ እና የቤተክርስቲያንን ግዴታ የሚፈጽም ህንጻ መሆኑ በጣም እናደርቃለን እናመሰግናለን። ሀቡ ዘለቄሳር ለቄሳር ወዘለእግዚአብሔር ይላል መጽሐፉ። የቄሳርን ለቄሳር ወይም የቄሳርን ለቄሳር የቤተክርስቲያንን ለቤተክርስቲያን ስጡ ይላል። እና ቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ወይዘሮ ክብርት ከንቲባ ወይዘሮ አዳነች አበቤ እናመሰግናለን። የሰራ ባልደረቦችንም እናመሰግናለን። እግዚአብሔር አምላክ ይህንን ህንፃ በወቅቱ እንዲፈጸም ስለረዳችሁም እግዚአብሔርን እናመሰግነዋለን። በተባለለት ጊዜ ታንጾ አልቆ አምሮ አጊጦ ይህን ህንፃ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በአጭር ጊዜ ነው ያጠረው፣ የባዘር ጊዜ ነው ያለቀው። ስለዚህም በእውነቱ እጅግ በቤተክርስቲያናችን ስም ምስጋናችንን እናቀርባለን። ሌሎችም ህንፃዎች የሚቀጥሉ አሉ። እንደዚሁም ህንፃዎች በዚሁ ፍጥነት እንዲያልቁ እንዲፈጸሙ እርዳታችሁን እንጠይቃለን። በጎ በጎ አድራጎታችሁንም እናደርቃለን። እና እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ሰራተኞቹ እዚህ ያሉትም ይህንን የሰሩትን ሁሉ ሁሉ እናመሰግናለን። ሀገራችንን ይባርክልን፣ ቀድስልን። ህንፃው እጅግ የሚያስደንቅ ነው፣ እጅግ ያማረ ነው። በእውነቱ በጣም የሚያስደስት ነው። በዚሁም ሁላችንም አድንቀናል፣ አመስግናናልም። ወደፊትም እንደዚሁ የተሻለ ስራ ለቤተ ክርስቲያን እንዲሰራ ለሀገርም ይሁን ለቤተ ክርስቲያንም ይሁን የተሻለ ያማረ እንደዚሁ ያጌጠ ያንፀባረቀ ቤተ ክርስቲያን እንትን ስራ እንዲሰራ ነው የምንደግፈው የምንመኘው፣ የምንጸልየው እና እግዚአብሔር እስትልን እግዚአብሔር ይባርክልን። ሰላማዊ ቀን ያመላል። አሜን። አሁን የእውቅናውን መርሃ ግብር በብፁ አባታችን አቡነ ሳዊሮስ አቅራቢነት በብፁ ቅዱስ አባታችን ውቅና ሰጪነት መርሃ ግብሩ ይከናወናል። ክብርት ከንቲባ ወይዘሮ አዳነች አበቤ ከመጀመሪያው ጀምሮ ለቅድስት ቤተ ክርስቲያን እየሰጡ ባለው መልካም አስተዳደር መልካም በጎ ስጦታዎች ሁሉ ቅድስት ቤተክርስቲያን ሁልጊዜ የምታመሰግናቸው እና በጸሎት የምታስባቸው መሆኑ ይታወቃል። ከምንም በላይ በዛሬው ዕለት ደግሞ እንዲህ በአማረ ሁኔታ ተገንብቶ የተጠናቀቀው ሕንፃ ቃል በተግባር የተገለጠበት ነው። በመጽሔቱ ላይ እንደተገለጸው ቃል በተግባር ስራ ላይ የዋለበት ነው። ቃል ኪዳናቸውን ጠብቀው በዚህ ስርዓት፣ በዚህ መንግስታችን፣ በተለይ በዚህ ጊዜ፣ በዚህ ወቅት ውስጥ ቃል በስራ ላይ ለማዋል ጊዜ የማይፈጅበት ወቅት ላይ ነው ያለነው ስለሆነም የዚያው የቃሉ ተቋዳሽ ለመሆን ቤተክርስቲያን በቅታለች። በእግዚአብሔር ስም እናመሰግናለን። ሁላችሁም አጨውጭባችሁ ደስታችሁን ግለጡ። አሁን ከዚህ በመቀጠል ክብርት ከንቲባ ወይዘሮ የምስክር ወረቀት ነው እንደምታዩት አመስግነዋል ላይ አሁነ ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ልትንምት ችለው ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ እኔ የሰራው እንደተባለው ቅድም እንደተጠቀሰው በዚሁ ባሉበት በአሁኑ ሰዓት ብፁዕ ቅዱስ አባታችን እናስቸግራለን። አንዴ ጥቂት ደቂቃ ክብርት ከንቲባ ወይዘሮ አዳነች አቤቤ የህንፃውን ቁልፍ በዚህ ሰዓት ለብፁ ቅዱስ አባታችን ያስረክቡልናልሁላችንም በጭውጫባ እንጠግፋለን ማለት ነው። በዚህ ልክ እዚህ ዛሬ መገናኘታችን እኛም በጣም ደስ ብሎናል። ስለተሰጠን መውቅና እጅግ እጅጋድርገን እናመሰግናለን። እንደሚታወቀው ይሄ ህንፃ ከበፊት ሲነገር ሲገለጽ እንደነበረው የትልቅ የመተማመን አብሮ የመስራት የመተባበር ውጤት ነው። እዚህ ስፍራ ላይ የኮሪደር ልማትን ለማልማት በዚህ በኩል የምታዩትን መንገድ ሰፋ አድርገን ለእግረኛም፣ ለሳይክልም፣ ለሰውም እንዲመች ይህም ፊት ለፊቱ ከቀድሞ ሰፋ ባለ ሁኔታ ተሰርቶ ደረጃውን የጠበቀ እንዲሆን ከሁሉ በላይ ደግሞ አካባቢው ታሪካዊ ከመሆኑ አንጻር የሁላችንንም ታሪክ የጋራ ኩራታችን የሆነውን በጥሩ ሁኔታ ማንጸባረቅ ይችል ዘንድ ብለን ባደረግነው ዲዛይን የቀድሞው ህንፃ የኢትዮጵያ ኦርቶዶክስ ቤተክርስቲያን የነበረው ህንፃ ቀጥታ የአድዋን የፊትለፊት ገጽ የሚሸፍን ወደ መንገድም ወጣ ያለ ሆኖ በመገኘቱ ምክንያት ለቤተክርስቲያኒቱ ጥያቄ ያቀረበት ይህንን ህንፃ ወይ በካሳ አሊያም ደግሞ መልሰን በማልማት እኛ መተካት እንችላለን። አድዋ የጋራ ታሪካችን ነው። አካባቢውን ሰፋ ብሎ እንደዚህ አካባቢውን የሚመጥን ዘመኑን የዋጀ ቢሆን ለሁላችንም ጥቅም እና ክብር ተገቢ ነው እና እባካችሁን እኛ መልሰን በማልማትም በመረጣችሁት አማራጭ ሊሰራ ይችላል እና ይፈቀድልን ብለን ጠየቅን። በትልቅ መተማመን መንግስት ያቀረበውን ጥያቄ ተቀብላ ቤተክርስቲያኒቷ ወስና እኛ በፍጥነት ለመስራት ልንቸገር እንችላለን፣ ገቢ ይገኝበታል፣ ቤተክርስቲያኒቷ እራሱ ከተማ አስተዳደሩ በቦታው ላይ ገንብቶ ዲዛይኑን በጠበቀ መልኩ መልሶ ገንብቶ ቢሰጠን ፈቃደኛ ነን የሚል ትልቅ ኃላፊነት ተሰጠን። እኛም ቃላችንን ጠብቀን በታቀደው መሰረት በታቀደው ጊዜ ውስጥ ሰርተን ማቅረብ ችለናል። በዚህም በጣም ደስ ይለናል። እንደምታዩት የቀድሞ ህንፃ ረጅም ጊዜ አገልግሏል። ያ ትውልድ እንደዚህ አይነት ረጅም ጊዜ ማገልገል የሚችል ህንፃ መገንባቱ መልካም ነገር ነው። ሆኖም ግን ረጅም ጊዜ ከማገልግሎ የተነሳ ስናፈርሰው ከፍተኛ እርጅና የተጫጫነው ህንፃ እንደነበረ አይተናል። እሱም ብቻ ሳይሆን አካባቢው ስታንዳርዱ በጣም በመቀየሩ ምክንያት የሚመጥን ከመሆን አንጻር ጉለቶች ነበሩበት። ከሰራን አይቀር ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት አካባቢው ላይ መልሶ የሚፈርስ እንዳይሆን ብዙ ሴቶችን ጨምረን አምስት ወለል የነበረውን ወደ ሰባት ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ይህንም በምንገነባበት ወቅት ዲዛይኑ በቤተ ክርስቲያኒቷ ዶክትሪን እና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንፃውን በትብብር ነው እየሰራ ነው። ይሄ ብቻ አይደለም። የኮሪደር ልማት ከተማችን ላይ ሲመጣ እና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አብራን ቆማ ደግፋናለች። እዚህ ብቻ አይደለም። በርካታ ቤቶችን አስተና እንደምታውቁት፣ አራት ኪሎ አካባቢ እዚህ ፒያሳ አካባቢ ላይ ዘመኑን የዋጀ ለሚቀጥለውም ትውልድ የቤተ ክርስቲያኒቱንም ክብርና ሞገስ በሚመጥን ደረጃ መስራት ያስፈልጋል ስንል ከሁሉ በላይ ከተማችን ትልማ እኛ የልማት ደጋፊዎች ነን በምንም አይነት ልማት ላይ እንቅፋት የሚሆን ነገር አናደርግም ስሩ እጆቻችሁን እንደግፋለን እኛም ደግሞ እናለማለን የሚል ውሳኔን የተወሰነው ይሄ ለብዙዎች ምሳሌ ሆኖን ከዛ በኋላ በርካቶች በዚያ ልክ ተባብረውናል የኦርቶዶክስ ቤተክርስቲያን ትብብር በራሷን በምትሰራው እና እኛ ባነሳነው ልክ ብቻ ሳይሆን ለሌሎችም ምሳሌ በመሆን ያቀድነው እቅድ እንዲሳካ ውጤታማ የሆነ ስራ እንድንሰራ ጥራት ያለው ስራ እንድንሰራ አግዞናል። እኛም እንደ ከተማ አስተዳደር ከልብ እናመሰግናለን። ስንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎች እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን። አገር በጋራ ትገነባለች። ጸሎታችሁም ሁልጊዜ አይለየን፣ ትልቅ ውጤታማ ለመሆን ድጋፍ እንደሆነ በጣም ነው የምናምነው። በሌላ በኩል ደግሞ ለምትሰሩ ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት ይበዛለ ይህንን ህንጻ ባለው ጊዜ ውስጥ ባለው ጊዜ ውስጥ በዚህ በምታዩት ጥራት ሰርተን ለማቅረብ ውጤታማ እንድንሆን ያስቻሉንን ኮንትራክተር አቶ ሙሉ ተስፋ ሰጌቦ እንዲሁም ኮንሰልታንቱን የከተማችን ዲዛይንና ግንባታ ጽሕፈት ቤት ኃላፊ እ ኢንጂነር አያለሽ ከልብ እናመሰግናቸዋለን። በዚህ አጋጣሚ እንግ እኔ ከቤተ ክርስቲያኒቷ ከተማውን ወክዬ እንዲህ አይነት ሽልማት ተቀብያለሁ። የሰራም ማመስገን ባህላችን እንዲሆንልን እንፈልጋለንና በአባቶች ፊት እነኚህ በትጋት ሌት ተቀን ክረምት ጭምር ሳይዛቸው ሰርተው ውጤታማ ያረጉና ያሳምሩትን እውቅና መስጠት እንፈልጋለንና ወደ መድረክ እንድትመጡ ፒላርስ ኢንጂነሪንግ ላርስ ኢንጂነሪንግ የአዲስ አበባ ዲዛይንና የአዲስ አበባ ዲዛይንና ግንባታ ቢሮ